በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰኔ 11ን ከአባታችን ከአቡነ ሀራ ድንግል በተጨማሪ ገላውዴዎስ ሰማዕት ብላ ታከብረዋለች። ወይም ረፍቱ ለገላውዴዎስ ሰማዕት ገላውዴዎስ ማለት እንቆጳ ዚሆን ማለት ነው። አገሩ አንጾኪያ ነው። አባቱ አብጥልማዎስ የንጉሥ ኑማሪያኖስ ወንድም ነው። ገላውዴዎስ እንደ ዮሴፍ እስራኤላዊ መልከቀና እንደ ዮፍታይና እንደ ጌዲዮን ኃይለኛ ነበረ። የሀገሩም ሰዎች ከመውደዳቸው የተነሳ ስዕሉን ስለው ከአደባባይ አቁመው ያደንቁለት ነበር። በዘመኑ የነበረው ንጉሥ ንጉሥ ዲዮቅልጥያኖስ ይባላል። ንጉሥ ዲዮቅልጥያኖስ ሃይማኖታቸውን ካዱ፣ ለጣዖት ስገዱ እያለ ምእመናንን ሲፈጅ ቅዱስ ገላውዴዎስ ሰማዕት ግን ከቅዱስ ፊቅጦር ጋር ለአንብቦው መጻይት ይጠጋ ነበር። በዚህ ሰዓት ሰይጣን ለምቀኝነት አያርፍምና በአምሳ አረጋዊ መጥቶ፣ ልጆች ወይ ይህ ንጉሥ ምዝምረትን የሌለው ጨካኝ እንደሆነ አታውቁምን? አሁንም ቢሰማ ይጣላችኋልና መስላችሁ ሁደሩ፣ እሱን ምሰሉ አላቸው። በዚህ ሰዓት ሰይጣን መሆኑን አውቀው፣ በነገሩ ጠላቱነቱን ተረድተው፣ ኦ አውሃ ለሐሰት ረሃቅ እምኔነ ከዚህ ጥፋልን አንተ ሰይጣን አሉት። በዚህ በዚህ ሰዓት ሰይጣን ማርያውን ለውጦ በአምሳለ ግብር ጸሊም ሆኖ ተናዶ ወደ ንጉሱ ሄደ ንጉሱንም እንዲህ አለው ገላውዴዎስና ፊቅጦር እያሉ መንግስትህ የጸና መሰልህን አለው በዚህ ሰዓት ንጉሱ ተናዶ ካሉበት አስጠርቶ ሃይማኖታችሁን ካዱ ለጣዖት ስገዱ አላቸው ቅዱስ ገላውዴዎስ ሰማዕትና ፊቅጦርም አይሆንም ይህን አናደርግም አሉት በዚህ ሰዓት ንጉሱ ተናዶ እንዳይቀጣቸው ቤተሰቦቻቸውን ፈርቶ ፊቅጦርን ወደ እስክንድርያ ሰደደው። ቅዱስ ገላውዴዎስንም ወደ አንዲናው ወደ አንዲናው ላከው። ከዚህ በኋላ የአንዲናው መስፍን አሪያኖስ እንዲህ ብሎ ጠየቀው። ምን ነው ወንድሜ ንጉሥ የወደደውን ወደህ የጠላውን ጠልተህ በግዛትህ በሹመትህ ተደላድረህ አትኖር አትኖር? ምን አለው። በዚህ ሰዓት ቅዱስ ገላውዴዎስም መለሰለት አንሳ ይመጻይ ኳቤከ ከመታሰ ከመታሰህተን ይበቃልከ ወደ አንተ የመጣሁት በሐሰት ቃልህ ልታስተይ ነውን አለው። በዚህ ሰዓት ንጉስ ተናዶ በጦር ጎኑን ቢወጋው በሰማዕትነት በዚህ እለት አርፏል። ሰማዕትነት የተቀበለውን በ ሶስት መቶ አራት ዓመተ ምህረት አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልውል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለቅዱስ ተቅዱሳን ለንጽ የተነጿን ወላዲተ አምላክ ምክንያተ ዲህን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። የሰማዕቱ የቅዱስ ገላውዴዎስ በረከት ይድረሰን። አሚን።